ናታን ከባድ ችግር ገጠመው ማለት ነው። በጣም ከባድ ችግር ሴትዮዋ በመኪና እየተከታተለችው ነበረ። እሷ የፊት ግብረ አበር መስሏት ነው የምትከታተለች። ሴትዮዋ ግን ኃይለኛ ናት። ይቺ አሁን አዲስ የተዋወቃት ፍቅረኛው እናቷ ማለት ነው። ቶሎ ብለክ እኔ አንተን እንዳማራክ እሷ መስማት የለባትም እና ቶሎ ብለህ በፍጥነት መኪና ልክልሃለሁ እቤት ድረስ እንድትመጣ ብለው ደወለችለት። እሺ አስፈላጊ ነው አሁን ትለት። አዎ አሁን ንፈልግ ነው የምልታረገው እንደሆ አላውቅም። ሴትዮቱ በጣም ኃይለኛ ናት። ያ የቤዛ ፍቅረኛ እናቱ ነች ማለት ነው። ስለዚህ እናቴ በጣም ኃይለኛ ነች እያለ ስለሱ ያወራ ነበረ። የት እንደምገባ የት እንደምውል እራሱ እየተከታተለችኝ ነው መኪናዬን ራሱ መስሪያ ቤት በር ላይ አቁሜ በላዳር የመጣሁት እያለ ነበር፣ ቤዛ ጋር ማለት ነው። ጽዮንና ዳግም ደግሞ አቤላን ጉድ ሰሩት ማለት ነው። ጨጓራውን ድብ አድርገው አቃጠሉለት። እሱማ ማስቲካውን እያኘከ እንደለመደውላቸው ላይ ሊያሸፍ ነበረ። እንዲናዘዝ አድርገው ጽዮን ስልኳን ክፍት አድርጋ ሪከርድ አደረገችው ማለት ነው። ያው እኔ ጋ እኮ የረሳው እንዳይመስል ለያፊት ሁሉንም ነገር እነግረዋለሁ። አንተን የወጋ ናታን ሳይሆን ዳግም ነው ብዬ እለዋለሁ። እሱ ግን እኮ እኔ አይደለሁም የወጋኸው አንተነ ሲለው ዳግም ይሁና እኔን ያምነኛል ያፊት እኔን ያምነኛል አለው ማለት ነው። ከዛ ከት ብለው ሳቁ። ካናዘዙት በኋላ አሁን ከዛ ዘሎ ዳግምን ሊያንቀው ሲል ሪከርዱን አሰማችው ማለት ነው። እንግዲህ እስኪ አሁን ያፊት ማንን እንደሚያምን እናያለን ብላ ለማንኛውም አስብበት፣ ይህን ጨዋታን ካላቆምክ ለያፊት ይላክለታል ይሄ ሪከርድ አለችው ማለት ነው። ሲሆን እሰራላችኋለሁ እሰራላችኋለሁ፣ ግን ይሄ እንደ ያፊት ሴጣን ነው ይሄ ልጅ ማለት ነው። የእውነት አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? እኔ ያለሁ አልሐምዱሊላ። እንግዲህ ናታን ምን እንደገጠመው አላቅም፣ ሴትይቱ ምን ልታደረገውም እንደሆ አላቅም። ብቻ ቶሎና መኪና ልክልለው ቶሎ እንድትመጣ ብላ አዘዘችው ማለት ነው። ሄዷል እንግዲህ ያፊት ደግሞ ያገታቸውን ሴቶች አንድ ሁለት መልጥ ስትል ተይዛ አንገቷን ቅጭት ታደርጎ እንግዲህ ቂሻ ውስጥ ጥሏታል ማለት ነው። ይሄ የተረገመ ሰውዬ። ቢኒ ደግሞ ከዚህ በፊት የተዘጋውን ፋይል እንደ አዲስ አስከፍቶ ክስ መስርቶበታል ማለት ነው። አሁን ደግሞ ጠበቃው አዲስ ነው እንኳን አይደለም ሌላ በገንዘብ እንኳን የማይታለል ጠበቃ ነው። ስለዚህ ያፊት አሁን የገጠመው ከባድ ከባድ ፈተና ነው ማለት ነው። ሲቀጥል ደግሞ ኤፍራታ ዲኤንኤ ምርመራ ገኒ እናቴ ነች ወይስ አይደለችም የሚለውን ለማወቅ አኪሞቹ ጋር ደውላ የዲኤንኤ ምርመራ ገንዘብ ስንት ነው የሚያስፈልገው ለምን ስትል ሲሏቸው እናቴ ገነት እናቴ መሆኗን ለማወቅ እና ስንት ነው ገንዘቡ ስትላቸው ገንዘቡን እንግዲህ ጠየቋት በጣ ገንዘቡ አልበዛም ግን ምናምን እያለች እንግዲህ ይሄ ሁሉ ገንዘብ ኬት ያመጣለው እያለች ነበረ ማለት ነው እንግዲህ አቶ አቤላ በገዛ እጅግ ገመድህን እያሳጠርክ ነው ማለት ነው ያፊት አይደለም በእጁ በጥርሱ ንቅስቅስ አድርጎ ነው የሚገልህ ያፊት ማለት ለማንም የማይራራ ሰው ነው ና ለጽዮን ደግሞ ያለው ቦታ በጣም የተለየ ነው። ጽዮን ተሳስታ እንኳን እንድትከፋ አልፈልግም እያለ ነው። ምክንያቱም ይሄ ሪከርድ አሁን ለያፊት ብትነግረው ብታሳየው መቶ በመቶ ጽዮንን ያምናታል። ጽዮን በድንገት እንኳን እንድትከፋ አልፈልግም። ሉሊትን ደግሞ ጎትታ አምጣልኝ አምስቱንም ጣቶቿን እቆርጣለሁ።